ሁለተኛ ዙሬ ሎሚ እያበሰልኩ ነው ያለሁት ማለት ነው። እንደምታዩት ይሁላችሁ በንጹህ ብርድ ውስጥ ይህን ያህል ሎሚ ጥጅ አለሁኝ። እንደምታዩትኝ ውሃ በደንብ ተጨምቆ ወጥቷል ማለት ነው። የተጨመቀው ደግሞ ይኸው ከዚህ ጋር አሁን። ይህ እንግዲህ ለሁለተኛ ዙር ነው። ይህንን በረዶ ቤት አስቀምጠዋለሁ። በሚያስፈልገኝ ጊዜ ለሰላጣ፣ ለአሳ መዘፍዘፊያ፣ ለቴክና መስሪያ ልጠቀምበታለሁ። ይሄ ደግሞ የሎሚው የደሞ ቅርፊቱ ደግሞ በጣም ብዙ ብዙ ብዙ ብዙ ነገር አለው። ሰውነታችንን ከቡና ጋር ቀላቅለን መቀባት እንችላለን። ብዙ የሚጠቅም አለው። ሎሚ እንግዲህ ጥቅም ነው እንጂ ጉዳት የለውም ማለት ነው። ሎሚ ፊታችን መቀባት የለብንም ፊታችን ከተቀባ ነው ጥሩ አይደለም። እንደ አለርጂክ ነገር ያቃጥለናል አሲድነት ስላለው ማለት ነው። እና ስለዚህ ይኸው ሎሚ ሰሞኑን እንትኑ ስለሆነ መንገዱ ሁሉ ሎሚ ነው ያለ። በአሁኑ ሰዓት ሎሚ እንግዲህ የሌለበት አካባቢ ብቻ ነው ሎሚ የሚገዙ እንጂ በሎሚ ባለበት አካባቢ ያለ ሰው ሎሚ አይገዛም። እኔም አሁን እንግዲህ ሎሚ አልገዛም። እስከሚያልቅ ድረስ ዛፎቹ ተሸምጥጠው እስከሚያልቁ ሎሚ እያመጣሁ በእንደዚህ አይነት መልኩ እያዘጋጀሁ የምጠቀምበት ይሄን ይህን ቅርፊቱን ቤትን ያሳምራን፣ ሽታ አለው። ሽንት ቤታችሁን ብታጥፉበት ፋ ያደርጋል፣ ሽታ አለው፣ ምርጥ ነው። መሬቱንንን ታጸዱበት አላችሁ፣ ዋጋ ቀላቅላችሁ። እዚህ ጋር ደግሞ ያለውን እንግዲህ እንጠቀምበታለን። ፈልግ በኋላ አድርገን እንጠጠዋለን። ቀላቅላይ